አድማጭ ተመልካቾች የእለቱን ትኩስ አበይትና ሰበር ዜናዎች ይዤ ቀርቤያለሁ። በቅድሚያም አርዕስቶቹን። በአማራ ክልል በአገዛዙ ኃይልና በፋኖ ኃይሎች መካከል ውጊያው ተጠናክሮ ቀጥሏል። የፋኖ ኃይሎች በጎጃም በከባድ መሳሪያ የታገዘም ውጊያም እያደረጉ ይገኛሉ። ሁለቱ ኃይሎች ጉሮሮ ለጉሮሮ በተናነቁበት በዚህ ከባድ ውጊያ የፋኖ ኃይሎች በርካታ ድልን መቀናጀታቸው ተሰምቷል። በርካቶች ህይወታቸውን ያጡበት በርካቶች አካላቸው የጎደለበት እጅግ የከፋ ውጊያ ተደርጓል ዝርዝሩን ትሰሙታላችሁ በወሎ በርካታ አካባቢዎችም ውጊያ እየተደረገ ነው የመከላከያ የጦር መሪው በገዛ ወታደሩ የተደመሰሰበት ኦፕሬሽንም ተሰርቷል የመከላከያ ሶስት ሻለቃም በተወሰኑ የፋኖ አባላቶች መሸነፉን ተከትሎ የአገዛዙ ጀኔራሎችን አስደንግጧል ጉዳዩን በዝርዝር እንመለከተዋለን። አዳነች አበቤ እርምጃ ወስዳለው አለ ሪፖርተር ጋዜጣ። ህዝቡ የኑሮ ውድነቱ አናቱ ላይ ወጥቷል ብሎ በሰራው ዘገባ ማግስት የአዳነች አበቤ መንግስት ጋዜጣው ላይ ዝቷል። በሌላ በኩል መንግስት የሀገሪቷ ህዝብ በረሃብ ጦርነትና ኑሮ ውድነት እየተገረፈ ባለበት በዚህ ወቅት ልክ እንደ አሜሪካ ተራዶ ድርጅት እኔም የኢትዮጵያ ተራዶ ድርጅት አቋቁም ያለው ጎረቤት ሀገራቶች ሰዎችን መርዳት ልጀምር ነው ሲል ተደምጧል። ጉዳዩን በዝርዝር የምንመለከተው አጀንዳችን ነው። ከአረብ ሀገር በመጣች ማግስት ፍቅረኛ ብላ ስታወረው የነበረው ወጣት ግንኙነት ካልፈጸምን በሚል ምክንያት እሷ ደግሞ ሳንመረመር ግንኙነት አልፈጽምን በማለቷ በመጣች ማግስት የገደላት ግለሰብ በቁጥጥር ስር ስለመዋሉ እንዲሁም ጠቅላይ ሚኒስተሩን ያሞገሰው ካሙዙ ካሳም የሚሊዮኖች ፕሮጀክት ከሌሎች ተቀምቶ ለሱ ስለመሰጠቱም በዜና ዝርዝራችን የሚዳሰሱ ጉዳዮች ናቸው። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን አረፈዳችሁ? ከላይ በአርስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። አድማሽ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድል ለህዝብ ልጆች፣ ድል ለጀግኖቹ እያላችሁ እንዲሁም ሀሳብ አስተያየታችሁን እንድትሰጡ እየጠየቅን በቀጥታ ወደ ኩኝ እስከ ፍጻሜው አብራችን ቆዩም። በቅድሚያም የሙዚቃ አቀናባሪው ከሙዙ ካሳ ልመናው ተሰምቶ ከጠቅላይ ሚኒስትሩ ምላሽ ተሰጥቶታል። ከአንድ ወር በፊት ለአብይ አህመድ በማህበራዊ ትስስር ገጹ ባሰፈረው የአድናቆት መልእክት አብይ ሆይ ፈጣሪ ካንተ ጋር ነው፣ ሀገር ወዳድ ልበቀና በሳልና ጥበበኛ መሪ እንዲሆንክ ገና ዓለም ይመሰክርልሃል እየመሰከረልህም ነው፣ የሀገሬም የኢትዮጵያ መሪ በመሆነ እኮራብሃለሁ በማለቱም ካሙዙ ካሳ ያስተላለፈው መልእክት ከጠቅላይ ሚኒስትሩ ምላሽ የተሰጠው ይመስላል። ይህንን የካሙዙ ካሳ መልእክት ተከትሎ ከዚህ ቀደም በውቁ አንጋፋው የሙዚቃ ሰው ሙላቱ አስታጥቄ ተይዞ የነበረው ፕሮጀክት ተነጥቆ የኢትዮጵያን ባህል ለብሪክስ ሀገራት ለማስታወቅ በሚል የብዙ ሚሊዮኖች ብሮች ፕሮጀክት ለካሙዙ ካሳም እንዲሰጥ ተደርጓል። በሌላ መረጃ ከአረብ ሀገር ወደ ኢትዮጵያ በገባች ማግስት የተገደለችው ከርታታዋ ስደተኛ እህታችን ነብሷ ፍትሕ አግኝታለች። ገዳዋ በቁጥጥር ስር ውሏል። የዛሬ ሁለት ወር ገደማ ነበር እህታችን ከአረብ ሀገር ለፍታና ደክማ ወደ ሀገሯ በገባች ቀን ድሮ ፍቅር በነበራቸው ልጅ ቤት ውስጥ ተገድላ የተገኘችው። እህታችን የአንድ ልጅ እናት ስትሆን በኢሞ መተግበሪያ ከዚህ በፊት ግንኙነት ከነበራቸው ልጅ ጋር ስታወራ ቆይታለች ወደ ሀገር ልመጣ ነው ስትለው በቃኔ ቤት ታርፊያለሽ ብሎ ከኤርፖርት በሰላም ተቀብሏት፣ ቡልቡላ ቡና ገለባ በሚባል አካባቢም የተከራየበት ቤት ወስዷት፣ ግንኙነት እናድርግ ሲላት አይ እኔ ካልተመረመርን ግንኙነት አላድርግም ስትለው እዛው እንደገደላት ነው ፖሊስ የተናገረው። ይዛ የመጣችውን ንብረትና ገንዘብ የተሰወረ ቢሆንም በአዲስ አበባ ፖሊስ አባሎች ጥረት ይህ ሰው ግን ሊያዝ ችሏል። በርታታዋ የአረብ ሀገር እህታችን ብዙ ዓመት የናፈቀቻቸውን ቤተሰቦቿን እናቷን፣ ብቸኛ ልጇን ሳታይ በዛው አሸልባለች ነገር ግን ይህ ነፍሰ ገዳይ በቁጥጥር ስር ውሏል። በሌላ በኩል የአዳነች አቤቤ መንግስት በሪፖርተር ጋዜጣ ላይ የሰነዘረው ዛቻና መንግስት ጎረቤት ሀገሮችን ልረዳ ነው ማለቱም የኢትዮጵያን ሕዝብ በእጅጉ ማስገረሙ ተነገረም። የኢትዮጵያ መንግስት ለተቸገሩ ጎረቤቶች እርዳታ ታቀርባለች ሲል ዛሬ ብልጽግና አስታውቋል። አዲስ የአሜሪካውን ተራዶ ድርጅት ዩኤስኤድን የሚመስል ተራዶ ተደርጎ ድርጅት ማቋቋሙን መንግስት ገልጿል። ሰሞኑን ግለሰብ የመንግስት ሰራተኛው እንዲያዋጣም ሊደረግ ነው መባሉ ይታወሳል። አሜሪካ እርዳታ ማቆሟን ተከትሎም እንደ ኢትዮጵያ ያሉ ደሃ ሀገራት ችግር ላይ ወድቀዋል። የኢትዮጵያ መንግስት ከዜጎቹ ገንዘብ ለመሰብሰብም አቅዷል። ከዚያም ለተቸገሩ ጎረቤት ሀገራት እርዳታ ታቀርባል። የጤና ባለሙያዎች ኑሮ ከብዶናል ብለው ስራቸውን እየተወው ባለበት በዚህ ወቅት ህዝቡ ኑሮ ከብዶት ራሱን የሚያጠፋ ዜጋም በሞላበት ሀገር ለጎረቤት ሀገራት እርዳታ እናቀርባለን እየተባለ ነው። ይህ የብልጽግና አካሄድ ማንም ምን ማያመጣም አይነት ትቢት ውስጥ ይገኛል ይላሉ የፖለቲካ ተንታኞች። ኤልያስ መሰረትም እንደ አሜሪካው ተራዶ ድርጅትና እንደ ዩናይትድ አረብ ኤምሬቱ ተራዶ ድርጅት መሆኑ ነው ሲል የኢትዮጵያ መንግስት ላይ ተሳልቋል። ከእያንዳንዱ ዜጋ ከደሞዙና ከኪሱ በግድ ገንዘብ ሰብስቦም ለጎረቤት ሀገር ጭምር እርዳታ ሊሰጡም አስበዋል። ይህንን ህዝብ ያላግጡበታል ላይ ገልጸውም ይላል ኤልያስ መሰረት። ከጤና ባለሙያ እስከ መምህራን፣ ከተማሪ እስከ አርሶ አደር አይቶ የማያውቀውን ድህነት እየገፋም ይገኛል። ምላሹ ግን ይበልጥ እናራቁታለን ሆኗል፣ ሲል ኤልያስ መሰረት የመንግስትን ስርዓት አልበኝነት ገልጾታል። በሌላ በኩል የአዲስ አበባ አስተዳደር ሪፖርተር ጋዜጣ ላይ እርምጃ ወስዳለሁ ብሏል። ትናንት ሪፖርተር ጋዜጣ የአዲስ አበባ ነዋሪዎች የኑሮ ውድነቱ አናታቸው ላይ ወጥቷል ብሎም ዘገባ መስራቱን ተከትሎ ነው የአዲስ አበባ አስተዳደር ሪፖርተር ጋዜጣ ላይ እርምጃ ወስዳለሁ ያለው። በዚህ ጊዜ የአዲስ አበባ ህዝብ ወሬው ሁሉም ኑሮ ከብዶኛል ነው። እውነትን ለመደበቅ የሚሯሯጡት ብልጽግናዎች ሪፖርተር ጋዜጣ የአዲስ አበባ ህዝብ ኑሮው አናቱ ላይ ወጥቷል ብለህ ለምን ዘገብክ ተብሎ ሌላ ዶክመንተሪም ሊሰሩበትም ይችላሉ። ጠቅላይ ሚኒስትር አብይ አህመድ በፓርላማ አባላት ህዝቡ ኑሮ ከብዶታል መፍትሄ ይፈልጉ ሲባሉም ኑሮ የከበደው ህዝብ ካለ ወደ ገጠር መሄድ ይችላል ነበር ሲሉ የመለሱት አሁን ገጠሩን በታንክ በድሮን እየታረሰ ይገኛል ይገኛል። በታጣቂዎች መታገት፣ መገደል ጨምሯል። ሀገር በሰላም ማስተዳደር የተሳነው ብልጽግና እርስ በራሱ የሚጣረስ አስተያየቶችን፣ መግለጫዎችን እየሰጠ ራሱን ሲደናግር ይታያል። ሀገር ማስተዳደር አልቻሉም ለህዝብ ሲባል ከስልጣን ይውረዱ ሲባሉ ደግሞ ሺህ ዓመት ብትዋጉኝ አታሸንፉኝም የሚል ነበር መልሳቸው በታጣቂዎች በሰራዊታቸው ላይ ከባድ ጥቃት ሲፈጸምባቸው ደግሞም ደግሞ በጅብ ቆዳም እየተዋጉኝ ነው ይላሉ። አሁን በቀጥታ ከግንባር ወደ ተሰሙ ሰበር ዜናዎች አልፋሉ። ዘመቻ አንድነት በጎጃም ግንባር ተጠናክሮ ቀጥሏል። በትላንትና ሁለት የብልጽግና ኃይሎች ከሰከላ ወደ አበስከንና ከአዴት ብራዳ አበስከን በሁለት አቅጣጫ የአባ ግስን ሻለቃ ለማፈን የተንቀሳቀሰ ቢሆንም የፋኖ ኃይሎች የአማራ ፋኖ በጎጃም ሶስተኛ ጎጃም አገ ምድር ክፍለ ጦር ጊዮን ብርጌድ አባጌስ ሻለቃ ደፈጣ በመያዝና የአካባቢው ታጣቂ ህዝባዊ ፋኖ በቆረጣ በመግባት ከአዴት ዙሃ ሶስት ይዞ የመጣውን የብልጽግና ሰራዊት ላይ መብረቂያ የጥቃት በመሰንዘር የብልጽግናን ኃይል እግሬ አውጪኝ ብሎም ወደ መጣበት ብራዳም እንዲፈረጠጥ አድርገውታል። ከሰከላ ወደ አበስከን የተንቀሳቀሰው የብልጽግና ኃይል መንገድ ላይ ሲደርስ የአናብስቶቹን ምት መቋቋም እንደማይችል ሲያ አጃሊ ከተባለ ቦታ ላይ የአርሶ አደር በግ ሲሰበስብ ከዋለ በኋላ አንድ ክብድ በግም አርዶ በልቷል። የአካባቢው ማህበረሰብ የድረሱልኝ ጥሪ ሲያሰማ አይበገሬዎቹ ግትም ሻለቃና አባግስ ሻለቃ በረው የብልጽግናን ጦር ወዳለበት ቀጠና በመድረስ የአገዛዙ ኃይል የሰበሰባቸውን በጎች ማስጣል ችለዋል። አባግስ ሻለቃ በትላንትናው ዕለት በነበረው አውደ ውጊያም የብልጽግናው ኃይል ከግለሰብ የዘረ ሰለፎን በሬም በማረካቸውና ለግለሰቡ መመለሳቸውም የሚታወስ ነው። ከአዴት የመጣው የብልጽግና ኃይል የአበስከን ከተማ አንድ ትራንስፈርመርና የአንድ አርሶ አደር ቤት ብዙ 23 ማቃጠሉም ተሰምቷል። የአማራ ፋኖ በጎጃም አምስተኛ ክፍለ ጦር የአረንዛው ዲያሞት ብርጌድ የሆነችው የፍኖተ ሰላም አንደኛ ሻለቃ ፍኖተ ሰላም ሸንበቁም ልዩ ስሙ ነብዩም መለቀሻ ዋርካ አካባቢም መሽጎ የነበረውን የብልጽግና ኃይል ታው ድረስ በመሄድና በመክበብ የብልጽግና ኃይል ሶስት ሙትና አምስት ቁስለኛም እንዲያስመዘግብ አድርገውታል ሲሉ የመረጃ ምንጮቻችን ገልጸዋል። የብልጽግናና ኃይል መማረክ የለመደው ጊዮን ብርጌድ ጀብዱ መስራቱን ቀጥሏል ሲሉ የፋኑ ኃይሎች ገልጸዋል። ጎጃም አገው ምድር ክፍለ ጦር ጊዮን ብርጌድ የሞርተር 120 ኦፒን ጨምሮ ሌሎች የብልጽግና ኃይሎችም ተማርከዋል። በአጭሩ የፋኑ ኃይሎች ያገኙት ድሎች አራት የብልጽግና ኃይል መደምሰስ ሲችሎም፣ ሶስት የቆሰለም የብልጽግና ኃይል በፋኖ እጅ ይገኛል። 300 የክላሽ ተተኳሽ ተማርኳል። እንዲሁም የሞርተር 120 ኦፒም መማረክ ተችሏል። በሌላ በኩል ሻለቃ የአገዛዙ ኮማንዶም በስቦ ማስገዳት የጊዮን ብርጌድ አባገዝ ሻለቃን መቀላቀሉም ተረጋግጧል። በመጨረሻም ወሎ ላይ የተሰሙ መረጃዎችን ወደ እናንተ ላቀርብ። አገዛዙ ግልገል ፋኖ እያለ የሚጠራቸው አድማ ብትናም አንድ የአድማ ብተና አባል አዛዥ አዛዡን ደምስሶ ፋኖን መቀላቀሉ ተሰማ። በወልዲያ ከተማ ገብርኤል ተራራ ላይ ከሰፈረው የብልጽግና ኃይል ውስጥ የሚንቀሳቀስ የሻምበል አዛዥ አመራር አንዲት ልጃገረድን አስገድዶ ጥቃት ለመፈጸም ሲሞክር የአርማጭሆ ተወላጅ የሆነው አድማ ብተና አባል ይህንን የመከላከያ አዛዥ መጥቶ በዋርካው ምሬ ወዳጁ የሚመራውን የአማራ ፋኖ በወሎም የተቀላቀለ ሲሆን ላደረገው ህዝባዊ ወገንተኝነት የዋርካው ልጆች ሞቅ ያለ አቀባበል እንዳደረጉለትም የፋኖ ኃይሎች መግለጫ ሰጥተዋል። አገዛዙ ግልገል ፋኖች እያለ የሚጠራቸው አድማ ብተናዎች ከሰሞኑ ብዙ ስራዎችን እየሰሩም ወደ አናብስቶቹ ፋኖች እየተቀላቀሉ ይገኛሉ ሲሉም የፋኖ ኃይሎች ገልጸዋል። በሌላ በኩል ተጠናክሮ በቀጠለው ዘመቻ አንድነት ጥራሪ ክፍለ ጦር በብልጽግና ኃይል ላይ የበላይነት ተቀናጀም። የአማራ ፋኖ በወሎ ላስታ ሳምነው ኮርሰር የምትገኘው በአርበኛ ኮማንዶ ብርሃኑ አሰፋም የምትመራው ጥራሪ ክፍለ ጦር ተመስገን ሻለቃም የአገዛዙን ዙፋን ጠባቂም መከላከያ ሚሊሻና አድማ ብተናም ከደልብ ከሳንቃ ከደቦት ከተሞች ተሰባስቦ የመጣውን ሶስት ሻለቃ የብልጽግና ሰራዊት በቅሎ ማነቂያ ከተማን ለማስለቀቅ ቢሞክርም የፋኖ ኃይሎች ወደ መጣበት ቀጥቅጠው መልሰውታል ሲሉም የመረጃ ምንጮች ገለጹ። ትላንት ከጠዋቱ አንድ ሰዓት ተኩል እስከ አራት ሰዓት ለሁለት ሰዓት ተኩል በፈጀም አውደ ውጊያም። የጥራሪ ክፍለ ጦር ተመስገን ሻለቃ ተወርዋሪ ፋኖች ወደ በቅሎ ማነቂያ ከተማ ተሰብስበ ተሰብስቦ የመጣውን ሶስት ሻለቃ የብርሃኑ ጁላ ስብስብ ከዛሬ ሶስት ቀን በፊት ሞክረውት አሳፍረው እንደ ላኩት ዛሬም ሙትና ቁስለኛውን ይዞ ወደ ነበረበት እንዲፈረጥጥ አድርገውታል። በዚህ አውደ ውጊያ አንድ የፋኖ ሻለቃ ሶስት የብርሃኑ ጁላን መከላከያ ሶስት ሻለቃ እንዴት ሊያሸንፍ ይችላል? በሚል ንዴት ብስጭት ውስጥ የገባው የብልጽግና ሰራዊት ወደ ንጹሐን ዜጎች ከባድ መሳሪያ በመተኮስ የሞርታር ጥይት ንጹሐን ላይ በማረፉም አንድ የ12 ዓመት ህፃን አንድ የ64 ዓመት አዛውንትም መሞታቸው ተሰምቷል። በሌላ ግንባር የአማራ ፋኖ ቦሎ ቤተ አማራ ምዕራብ ወሎ ኮር ይህ አንድ አሃድ አባል የሆኑም ሰባት ፋኖዎች መካነ ሰላም ወረዳም ወደ ላል 032 ቀበሌ ላይ የአገዛዞን ሚሊሻና ካድሬ ላይ የማያዳግም እርምጃ በመውሰድ አራት በመደምሰስ ስምንት በማክሰል ባንዳም አይቀጡ ቅጣያት በመቅጣት ታላቅ ድል ተጎናጽፈናል፣ ሲሉም የፋኖ ኃይሎች መግለጫ ሰጥተዋል። ይህንን ተጋድሎ በሰባት የፋኖ አባላት ብቻም የተፈጸመ ሲሆን ከሞቱት አራቱ ባንዳዎች ሶስቱ በእርሳስ ሲሆን አንዱ በጎራዴ ነው፣ ሲሉም የፋኖ ኃይሎች ገልጸዋል። በአጠቃላይ የተደመሰሱትና የቆሰሉት ቀዳሚ የጥቃት ኢላማ የሆኑት የወረዳው የፖለቲካና የጸጥታ አመራር መሆናቸውም ተረጋግጠዋል። አድማጮች ለሰዓቱ ያስኩላችሁ መረጃዎችን እነዚህን ይመስላሉ። በሌላ መረጃ እስካ